ሁለት አጅነቢ የሆኑ ወንድና ሴት አገናኝቶ በሉ፣ አውሩ፣ ተናገሩ፣ ተጣናኑ በማለት አላህ ለማይወደው የሸጧን መረብ ወደ ሆነው ጅንጀና እየጋበዟቸው ነው እና ይሄ ነገር እንዳለ ዘንድ ፎቶ የሷ አይደለም እኮ ቪዲዮ አብርታ ላይካትም፣ ሂጃብ አርጋለች፣ አላ እንዴ። ወራህመቱላሂ ወበረካቱ ሀባይብ ክራም፣ እንዴት ናቸው? ከኔ በጣም ደህና ነኝ። ያውጣፍቻለሁ። አሁን አሁን መጥቻለሁ። አጠር ያለች መልእክት ለማስተላለፍ ነው የመጣሁት መልእክቴንም ሼር አድርጎልኝ በተለይ ለሙስሊም እህቶቼ ማለት ነው እነሱ ጋር እንዲደርስልኝ ፈልጋለው። በአላሁ ሱብሃነሁ ወተዓላ ፍቃድ አሁን ላይ የሰማን እያየንና እየሆነ ያለው ነገር እጅግ ልብ ያደማል። ሴቶቻችን በሚዲያው ተኩላዎች እንደ ዋዛ እየተባሉ ነው። አላህን መፍራት ቀርቶ በአደባባይ እንደ ሸቀጥ እየተሸጡ ነው። ራሳቸውም እየሸጡ ነው። ቁመት ይሄን ያክል ነው፣ መልክ ጠይም ነው፣ ወገቤ፣ ቅላቴ በማለት ለአደባባይ ንግድ ቀርበዋልና ራሳቸውንም አቅርበዋል ለንግድ ማለት ነው። ልክ ወልይ መስል ደግሞ አገናኝ ነኝ የሚሉ ሰዎች ወደ አላስፈላጊ ግንኙነት እንዲያመሩ እየተደረጉ ነው። ይህ ነገር በዝምታ ማለፍ የለብንም። ሁላችንም ማስወገድ አለብን። ምን ይሁን ማን ለማያውቁት ወንድ እንዲህ እንዲህ ነኝ ስላለ ብቻ፣ እኔ እንዲህ አለኝ ብሎ ስለተናገረ ብቻ በሚዲያ መልኩን አይተው ውስጡን ሳያዩ በማመን ራሳቸውን አሳልፈው እየሰጡ ነው። ሕይወታቸውን አደጋ ላይ እየጣሉ ነው። ሁለት አጁ ነቢ የሆኑ ወንድና ሴት አገናኝቶ በሉ አውሩ፣ ተናገሩ፣ ተጣናኑ በማለት አላህ ለማይወደው የሸጧን መረብ ወደ ሆነው ጅንጀና እየጋበዟቸው ነው። እና ይሄ ነገር ዝም ልንላቸው አይገባም። በተለይ በኢሞ ነበረ፣ አሁን ደግሞ በቲክቶክም መጥተዋል ማለት ነው። በኢሞ መንደርማ ስንት ፋስቅ አመፃኛ በተሰበሰበበት በድምፅ በመግባት ክብሯን ዝቅ በማድረግ እንዲህ አይነት ሴት ነኝ በማለት ውበቷን ለአደባባይ እየገለጸች ከተመቸህ ና አናግረኝ እስከ ማለት ደርሷል ማለት ነው። እንዲህ አይነት ነገሮች አስፈላጊ የሆነው ጥንቃቄ ካልተደረገ እና እነዚህ አጭበርባሪዎች ካልተጋለጡ መጨረሻው ይህ ነገር ወዴት እንደሚያመራ መገመት ቀላል ነው፣ ሀባይብ ክራም። ስለዚህ ዝም ልንልበት አይገባም፤ ሁላችንም ይህንን ነገር ልናውገዝ ይገባል ማለት ነው። በዚህ መልኩ ምን አይነት ትዳር እንደሚፈልግ ግልጽ ቢሆንም ምን ያክል ወደ ጥፋቱ የዝሙት መንደር እየገሰገሱ መሆኑ ግን ግልጽ ነው ማለት ነው። አላህ ሱብሃነሁ ወተዓላ በሚወደውና ሸሪአዊ መስፈርቱ በጠበቀ መልኩ ሁለት ጥንዶች ማገናኘት መልካም ነገር ቢሆንም እንዲህ አይነት ጋጥ ወጥነትና አይን ያወጣ ማጭበርበር ግን ፈጽሞ የዚህ አካል እንዳልሆነ ሊታወቅ ይገባል ማለት ነው። ማንኛውም እንስት ራሷን ማስከበር አለባት። በተለይ ሙስሊም እህቶቼ፣ አላህ እንድንፈራ ይገባል። አላሁ ሱብሃነሁ እናንተ ያመናችሁ ሆይ ንጹህ የሆነችን ጸጸት በመጸጸት ወደ አላህ ተመለሱ እኮ ይለናል። ማንኛውም ሰው እኮ ጥፋትን ያጠፋል። እህቶቼ አላህንም የሚፈራ ሰው እኮ ለእርሱ መውጫውን ያደርግለታል። ከሚያስበውን በኩል ሲሳይን ይሰጠዋል ማለት ነው። ያየነውን ሁሉን የምንመኝ ከሆነ ድምፁን የሰማነውን ሁላ የምንመኝ ከሆነ ሀቂቃ አደጋ ላይ ነንና ጥንቅቅ ወገፍ ንበል። አላህ ልንፈራ ይገባል። ስለዚህ ወደ አላሁ ስብሃነወተዓላ እንመለስ። ሰብር ትዕግስት ይኖረን። ስለ ሚዲያ ትዳር ከመውራታችን በፊት እኮ የሚጠቅመንን ነገር እኮ ብዙ ነገራቶች አሉ። ትዳር የአላሁ ስብሃነወተዓላ ሲሳይ ነው። አላህ ያለቀን ይሆናል ማለት ነው። እስከዛ ድረስ ግን ብዙ የሚጠቅመን ነገራቶች አሉ። ቁርአን እንቅራ፣ ዲናችንን እንወቅ። ተውሂድ ምንድን ነው እንወቅ፣ ሽርክ ምንድን ነው እንወቅ፣ አቂዳ ምንድን ነው እንወቅ፣ መንሀጅ ምንድን ነው ሁሉንም እንወቅ። ከዛን ካወቅን በኋላ ላላወቁት እናሳወቅ። ሁለቱም ሀገር ላይ ደስተኞች እንሆናለን ማለት ነው። ዱንያ ላይም ወላሂ እኛ ያሰብነውን ብቻ ሳይሆን አላህ የወደደልን ኸይር ሁሉን ይገጥመናል ማለት ነው። ስለዚህ ሁላችንም ከመጥፎ ነገር እንራቅ።